አብዲ ወሎ ሁላችሁም የምታውቁት ምን ገጠመው? በጣም እጅግ አሳዛኝ መረጃ አለ። አብዲ የመዳም ቅመም ብሎ ስም ያወጣላቸው በአይፎን 15 ፕሮ ማክስ ግዢ እንደተታለለ በጣም እጅግ የሚያሳዝን መረጃ ነው። 160ሺህ ብር አውጥቶ ይሄ መረጃ ለሁላችሁም እንግዲህ ይጠቅማችኋል ብዬ አስባለሁ። እንዲሁም ደግሞ ላይክ ላይክ እያደረጋችሁ ለቻናሉ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ይህን ቪዲዮ ከመቼውም በላይ ሼር ሼር በማድረግ ለብዙዎች ተደራሽ እንድታደርጉለት በአክብሮ እጠይቃለሁ። እሱም በፌስቡክ ፔጁ ያጋራው መረ መረጃ አለ እንዲሁም ደግሞ አጠናክሮ ጉርሻ ፔጅም ያቀረበው መረጃ አለ የተለያዩ እንግዲህ ጽሑፎችን እናምንባለን ምን ገጠመው ምንድን ነው የተከሰተው የሚለው ማለት ነው በስፋት ሲዘዋወር ነበረ ስደት ሳኡዲ እያለ መዳም ቅመም ብሎ ስም ያወጣላቸው አብዲ የኦሪጂናል ስልክ ነው ብለው ሃይ ኮፒ ስልክ ሽጠውለታል ማለት ነው አብዲ የመዳም ቅመም ብለው ስም ያወጡለት በአይፎን 15 ፕሮ ማክስ ግዢ ተታለለ አብዲ ኦሪጂናልስ ነው ተብሎ የተሸጠለት አይፎን 15 ፕሮ ማክስ የውሃ መቋቋም አቅም የሌለው ሃይ ኮፒ ሆኖ በመገኘቱ እጅግ አሳዛኝ ክስተት ገጥሞታል። አብዲ ሽጦት አባቱን ለማሳከም አስቦ የነበረውን 160 ሺ ብር ከፍሎ የገዛ ይህ ስልክ ትንሽ ካፊያ ውሃ እንደነካ ወዲያውኑ እንደተበላሸ ተናግሯል። ስልኩን ለጥገና ወደ ስልክ ቤት ሲወስደው ባለሙያዎቹ ኦሪጂናል ሳይሆን ሃይኮፒ ስልክ እንደሆነ የነገሩ ሲሆን እንዴት የሚታመን ሰው ፌክ ስልክ ኦሪጂናል ነው ብሎ ይሸጣል? ሲል በቁጭት ተናግሯል ማለት ነው። አብዲ ይህንን ስልክ ለመግዛት ከፍተኛ ድካም እንደነበረበት ገልጾ አሁን ደግሞ በዚህ ሁኔታ እንግዲህ በመባከኑ ከፍተኛ ሐዘን ላይ መውደቁን አክሏል። እንዲህ ሲል መልእክቱን አስተላልፏል። ሰውየው ፌክነቱን አምኖ ካልመለሰልኝ ማጋለጤ አይቀርምና ከወዲሁ ከሀቅ ጎን እንድትቆሙ እጠይቃችኋለሁ። ነገ ለሁለተኛ ጊዜ ወደ ሱቁ በመሄድ ስለ ሁኔታው ከሻጩ ጋር ለመናገር እንዳቀደ ገልጿል። ማለት ነው። ሻጩ የስልኩን ፌክነት አምኖ ካሳውን ለመክፈል ፈቃደኛ ካልሆነለት ጉዳዩን በዚህ እንደሚያጠናቅቅ ካልሆነ ግን ስለ ሁኔታው ያለውን ነገር በሙሉ ለሕዝብ ይፋ እንደሚያደርግ አሳውቋል ይላል። እንግዲህ ይህን መረጃ ከጉርሻ ፔጅ ነው እንግዲህ ያጋረን የአብዲ ወሎ ጽሁፎችን አጠናክሮልን ማለት ነው። እጅግ የሚያሳዝን ነገር ነው። በጣም ውጣ ወረድ አይቶበት 160ሺ ብር የገዛውን አይፎን ፌክ እንደሆነ በጣም ሃይ ኮፒ ስለሆነ ካፊያ ነክቶበት እንደተበላሸ ከጥቅም ውጭም እንደሆነ እየተናገረ ያለበት ሁኔታ ነው። እንዲሁም እንግዲህ በጣም እጅግ የሚያሳዝን ነገር ሽጦት አባቱን ለማሳከም አስቦ የነበረው ነው ይህ ስልክ ማለት ነው። ነገር ግን ስልክ ቤት ሲሄድ በጣም በጣም እጅግ የሚያሳዝን ነገር ነው ሃይኮፒ እንደሆነ ይህም ነገር ደግሞ እንግዲህ በጣም የሚያምነውም ሰው እንደሆነ ጭምር ነው እየተናገረ ያለው። ስለዚህ የማይመልስለት ከሆነ ከሰውን የማይከፍል ከሆነ የተፈጠረው ሙሉ ለህዝብ እንደሚያጋራ ከነማንነቱ ጭምር እንደሚያጋልጠው እየተናገረ ነው። ስለዚህ ባካች እህት ወንድሞች በመላው ዓለም ላይ የምትገኙ ብዙ እንደዚህ አይነት የማጭበርበር ነገራቶች ይከሰታሉ። በተለይ ከስልክ ጋር ተያይዞ እነዚህ ከፍተኛ ከፍተኛ የሚባሉ ስልኮች ጥንቃቄ ሊደረጉ ይገባል። ራሳችን ተነስተን ብድግ ብለን ስልኩ ከላይ ሰላማረን ስሙ ያ ስለሆነ ብቻ ገዝተን ልንታለል አይገባም። እጅግ እጅግ የሚያሳዝን ነገር ነው። እንግዲህ አዲስ ነገር ይኖራል ብዬ ተስፋ አድርጋለሁ። እባካችሁ ሽርሽር እያደረጋችሁ ለብዙዎች እንድታደርሱልኝ በአክብሮት ጠይቃለሁ ሲል እሱም ተናግሯል ማለት ነው። እንግዲህ አላህ ያግዘው ለማለት ወዳለሁ። አላህ ሁሌም ከታጋሾች ጋር ነው። አላህ ሁሌም ከተበዳዮች ጋር ነው። እንሻ አላህ እንግዲህ ሁሉም ነገር ለከይር ነው። ትልቅ ነገር ታገኝበታለህም ብዬ ተስፋ አደርጋለሁ። ሌቦች ግን መቼም አያልፍላችሁም። እንደዚህ አይነት አጭበርበራችሁ የሰውን ገንዘብ የምትበሉ ሰዎች በጣም ነው በጣም ነው የምታሳዝኑት። ለአብዲ ወሎ ሁላችንም ድምፅ እና ከጎኑ እንዳለን ለማሳየት እንሞክር ለማለት እወዳለሁ። መልካም